ሰላም ጤና ይስጥልን። ወደ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የዕለታዊ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ብቆ የታማረገውን የቃል ኪዳንዳ ላይ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከመረጃዎቹ ጋር አብሯችን ቆዩ። በቅድሚያም አርዕስተ ዜና፣ የኢትዮጵያ ወንጌላውያን ነጋዴ ማህበር ኢቢኤን ኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ ጥቅምት 8 2018 ዓመተ ምህረት በአዲስ አበባ በስካይላይት ሆቴል መጽሐፍ ቅዱሳዊ የልግስና ጉዞ በሚል መሪ ቃል ስምንተኛ ዙር የትምህርትና የራእይ ማጋራት መርሃ ግብሩን አካሄደ። የቤተፋጌ ቤተክርስቲያን የመሰረት ድንጋይ አስቀመጠች። የቤተ ፋጌ ቤተ ክርስቲያን የመሰረተ ድንጋይ አስቀመጠች። ባልደረባችን ቤተለይም ደረጃ ተጨማሪ ያላት ሰላም ጤና የተከበራችው ላይ የተከበራችሁ የኢቫንጀሊካል ቲቪ ተመልካቾቻችን አሁን የምንገኘው በቤተ ፋጌ ዓለም አቀፍ ቤተ ክርስቲያን ነው። እንግዲህ ዛሬ የተገኘንበት ዋነኛው ምክንያት እንግዲህ የመሰረተ ድንጋይ እቺ ቤተ ክርስቲያን በዛሬው ቀን ጥቅምት 8 ቀን 2018 ዓም ታስቀምጣለች ማለት ነው። በዚህ መርሃ ግብር ላይ እንግዲህ የተለያዩ ጥሪ የተደረገላቸው እንግዶችና የካውንስሉ መሪዎች እንደሚገኙ ቀደም ብለን ማወቅ ችለናል። እንግዲህ መርሃ ግብሩን የምናስቃኛችሁ ነው የምንሆነው

የቤተ ፋጊያ ዓለም አቀፍ ቤተ ክርስቲያን የአዲሱን የህንፃ ግንባታ የመሰረት ድንጋይ ያስቀምጣለች። የፕሮግራሙ ማስጀመሪያ በጸሎትና በአምልኮ የተጀመረ ሲሆን በመርሃ ግብሩም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሩ፣ የጽፈት ቤት ኃላፊ መጋቢ ጌትነት ለማ፣ የቤተ ክርስቲያን መሪዎች፣ ጥሪ የተደረገላቸው ተጋባዥ እንግዶዎች ተገኝተዋል። የቤተ ክርስቲያኒቱ ባለራዕይ የሆኑት ነቢይ መስፍን በሹ እንደገለጹትም ቤተ ክርስቲያኗ ይህን ቦታ ለማግኘት በብዙ ፈተና ውስጥ እንዳለፈች በመግለጽ በነገር ሁሉ የረዳቸውን እግዚአብሔርን አመስግነው ቤተ ክርስቲያኗ ለማገልገል የሚያስችላትን የራሷን የአምልኮ ስፍራ ለመገንባት እየተዘጋጀች መሆኑንና በዚህም አገልግሎት ሁሉም የበኩሉን እንዲወጣ አስታውቋል። በዚህ ውስጥ ከጎናቸው የነበሩትንም በሙሉ አመስግነዋል። የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሮ በመገኘት እንኳን ደስ አላችሁ በማለት ሐጌ ምዕራፍ አንድ ቁጥር ስምንት ላይ ያለውን የእግዚአብሔርን ቃል በማንበብ ጸሎት አድርገዋል። ጠቅላይ ጸሐፊ አክለው የምናደርገውን ሁሉ ኢየሱስን ለማሳየትና በጥንቃቄ መልኩ መሆን አለበት ሲሉ አባታዊ ምክራቸውን ለግሰዋል። መጪው ዘመን ኢየሱስ ክርስቶስ በየሰፈሩ የሚመለክበት የሚዘመርለት የምናከብርበት ዘመን ይሆናል። ከምንም ተነስተን እዚህ ከደረስ ከዚህ ተነስተን ኢየሱስን ይዘን የማንደርስበት ጫፍ የለም። ከኢትዮጵያ ወጥቶ ወንጌል በአፍሪካ ይሰበካል። ይሄን ደግሞ ይሆናል። እግዚአብሔር የተባረከ ይሁን። የካውንስሉ የጽሕፈት ቤት ኃላፊ መጋቢ ጌትነት ለማ ባደረጉት ንግግር እግዚአብሔር እንዲህ አይነት እድድ ሲሰጠን ምንድነው ዓላማው ብለን ልንጠይቅ ይገባል። ዓላማው ወንጌል ነው። የአገር ሰላም፣ የቤተ ክርስቲያን ሰላምና በረከት ንጹህን ወንጌል በመስበክ ማስቀጠል ይቻላል ብለው ይህ የሕንፃ ግንባታ የሁላችንም ነው። ስለዚህ ተረባርበን እንስራ፣ እንደ ኢትዮጵያ ወንጌል አማኞች ቤተ ክርስቲያን አካውንስል ከጎናችሁ ነን ያሉ ሲሆን በትጋት ስራችሁን ስሩ ሲሉ ተናግረዋል። በዚህ ጉዳይ ላይ አሻራችሁን ልታስቀምጡ ልናስቀምጥ ይገባል ብዬ አስባለሁ። ልንደግፋቸው ይገባል። በእውቀታችሁ፣ በገንዘባችሁ በምትችሉት ሁሉ አቅም በፈቀደ ሁሉ ከጎናቸው ልትቆሙ፣ ልታበረታቷቸው፣ ልትደግፏቸው ይገባል። ቤተ ክርስቲያኗ ላለፉት ስድስት ዓመታት በቤት ክራይ ውስጥ እያገለገለች ሲሆን በአሁን ወቅትም በተሰጣት በአምስት ሺህ ካሬ ሜትር መሬት ላይ ያረፈ አዲሱን ህንፃ እንደምትገነባ ተገልጿል። ቤተ ክርስቲያኒቱም የአምልኮ ስፍራዋን በጥቂት ወራት ሰርታ ለማጠናቀቅ ማሰቧን ተናግራለች። ይህ ለማስቻል የቤተ ክርስቲያን አባላትን ጨምሮ ወንጌላውያን ለዚህ ታላቅ ግንባታ በጊዜ በገንዘብና በጸሎት ድጋፍ እንዲሰጡ ጥሪ አቅርባለች። አመሰግናለሁ። ዛሬ በዚህ በቤተ ፋጊ ዓለም አቀፍ ቤተክርስቲያን የተገኘ ነው። ቤተክርስቲያኒቱ ከመንግስት በተሰጣት ቦታ ላይ ከዚህ ከኋላ የሚታየውን የስርዓተ አምልኮ ማስፈጸሚያ ህንፃ ለመስራት የመሰረት ድንጋይ የማስቀመጥ ስነ ስርዓት ላይ ነው የተገኘ ነው። እንደ ኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ቤተክርስቲያኒቱ ይህም ቦታ እንድታገኝ የድጋፍ ደብዳቤዎችን ከመጻፍ በኋላም ደግሞ ከቦታው ጋር ተያይዞ የተነሱ አንዳንድ ጥያቄዎች እንዲመለሱላቸው ከሚመለከታቸው መንግስት አካላት ጋር በቅርበት በመነጋገር አስፈላጊውን ድጋፍ ስናደርግላቸው ቆይተናል። በዚሁም ይሄ ሁኔታ እንደዚህ አልቆላቸው ዛሬ መሰረት ድንጋይ በመቀመጡ ለቤተ ክርስቲያኒቱ ምእመናኖች፣ አገልጋዮች፣ መሪዎች እንዲሁም ዛሬ በዚህ ለተገኛችሁ የአብያተ ክርስቲያናት ህብረት መሪዎች፣ የካውንስሉ አባላት ሁሉ እግዚአብሔር ይባርካችሁ። እንደዚህ መተባበር፣ መደጋገፍ፣ መያዝ ያስፈልጋል የሚል መልእክትን እያስተላለፍኩኝ ይህንን ህንጻ እንድንሰራ እንግዲህ እግዚአብሔር እድልን ከሰጠንና በዚህ ስፍራ እንድናመልክ እግዚአብሔር ይህን እድል ከሰጠን የመጀመሪያው ይህን አጋጣሚ በመጠቀም ወንጌልን ላላመኑ ሰዎች በመስበክ ክርስቶስን ለሰዎች በማሳየት በዚህ ስፍራ ላይ ያልተበረዘን ወንጌል በመስበክ በማስተማር ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ልንሰራ ልናገለግልበት ይገባል። ይህንን ቦታ እግዚአብሔር ለቤተክርስቲያኒቱ ሲያመቻችላት እንድታገኝ እድል እንስጥ። ዋናው ነገር ወንጌል በዚህ ስፍራ እንዲሰበክ ነው። የክርስቶስ ወንጌል የእግዚአብሔር ቃል በዚህ ስፍራ እንዲሰበክ ነው። ይሄ መጀመሪያው ነው። ሌላው ያመኑ ሰዎች ደቀ መዛሙርት የክርስቶስ ተከታዮች እንዲሆኑ ደግሞ ማስተማር፣ ማብቃት፣ ክርስቶስን ማሳየት ያስፈልጋል። በዚህ አካባቢ እንግዲህ የተለያየ ማህበረሰብ አለ። በዚህ ማህበረሰብ መካከልም ስንኖር ብርሃን ነንጫው ሆነን ከማህበረሰቡ ጋር ተስማምተን የክርስቶስን ፍቅር ለነሱ እያሳየን የተቸገሩ ሰዎችን እየረዳን እያገዘን በዚህ ስፍራ ላይ ትክክለኛውን ወንጌል እውነተኛውን ወንጌል እየሰበክን እያስተማርን ልናገለግል ይገባል እላለሁ። ከዚህ በተጨማሪ ሕንጻውን ለመስራት የምእመናን ድጋፍ እጅጉን አስፈላጊ ነው። በመሆኑም መላው በሀገር ውስጥና በመላው ዓለም የምትገኝ የወንጌላ አማኞች ቤተ ክርስቲያኒቷ በምታደርግላቸው ጥሪ መሰረት ይህንን ሕንፃ ስፍራይ ስፍራላይ ለማቆም አቅማችሁን ሁሉ በእውቀታችሁም በገንዘባችሁም ድጋፍ እንድታደርጉላቸው በሀገር ውስጥም በመላው ዓለም ለምትገኝ የወንጌላ አማኞች መልእክቴን እንዲሁ አስተላልፋለሁ። ሌሎች ደግሞ ቦታ ወስዳችሁ እንደዚህ እንቅስቃሴ ያልጀመራችሁ ሁላችሁም ህዝቡ ከእናንተ ጋር አለ፣ እግዚአብሔር ከእናንተ ጋር አለ በርቱ ልንላችሁ እንፈልጋለን። እንደ ካውንስል ሁላችሁንም እናበረታታችኋለን። በጅምር ላይ ያላችሁም ጀምራችሁ ያላችሁም ህዝቡም ከጎናችሁ እንዲቆሙ መልእክታችን እናስተላልፋለን። ያልጀመራችሁም ቦታ ወስዳችሁ አጥራችሁ ያስቀመጣችሁ ሁላችሁም እንድትጀምሩ ስራው የእግዚአብሔር ነው። ወርቁን ብሩን በእግዚአብሔር ዘንድ አለ። ስለዚህ እግዚአብሔርን ታምናችሁ እንደዚህ እንድትጀምሩ እንድትበረታቱ የእግዚአብሔር ሰዎችም ከጎናችሁ እንድትቆሙ መልእክት ያስተላልፋለሁ። አመሰግናለሁ። ነቢይ መስፍን በሽው ይባላሉ። የቤተፋጌ ዓለም አቀፍ ቤተ ክርስቲያን ባለራእይና እንደዚህ ባለአደራ ዛሬ በዚህ በቤተፋጌ ዓለም አቀፍ ቤተ ክርስቲያን ቅጥር ግቢ ውስጥ ከመንግስት በተቀበልነው መሬት ላይ የመሰረተ ድንጋይ እየጣል የምስጋና ፕሮግራም እያደረግን ነው። ይህንን ቦታ ለማግኘት እግዚአብሔር አምላክ በዚህ ከተማ ውስጥ ላሉ ለክብርት ከንቲባዋ አዳነች አቤቤ እንደዚሁም ደግሞ ለንፋስ ስልክ ላፍቶ ክፍለ ከተማ ኃላፊዎችና እንደዚሁ ለወረዳ መሪዎችና ሰራተኞች እንደዚሁ የጸጥታ አካል ለንፋስ ስልክ ላፍቶ ኮሚሽነር ሽመልስን ቴንኪ ማለት እወዳለሁ። በዚህ ስፍራ ላይ እግዚአብሔር ረድቶን በብዙ ውጣ ውረድ ቤተ ክርስቲያናችን ለአምስት ዓመታት በላይ በቄራ ጎፋ በክራይ ቤት ስናገለግል ቆይተናል ሰንብተናል። እግዚአብሔር ረድቶን መንግስት በሰጠን ኦፖርቹኒቲ ይህንን ትልቅ የአምልኮ ስፍራ ከ3000 ካሬ በላይ በዚህ በጀርመን ቄራ ጎፋ ላይ ዛሬ የመሰረተ ድንጋይ ጥለናል። በዚህ ቲቪ እንዲሁ የምትመለከቱ በዚህ ስፍራ ላይ እግዚአብሔር ብዙ ሰዎችን ከአጋንንት ስርዓት ነጻ እያወጣ ብዙ ደግሞ በጨለማ ያሉ ሰዎች በመቶዎች የሚቆጠሩ ወደ ጌታ ኢየሱስ መንግስት የሚፈልሱበት ስፍራ ነው። እግዚአብሔር ዛሬ ረድቶን ትላልቅ ተቋማት፣ መሪዎች፣ ፓስተሮች፣ የመንግስት አካላት በመገኘት ይህንን የመሰረተ ድንጋይ ጥለናል። የሰማይ አምላክ እግዚአብሔር ያከናውንልናል። ከዚህ በኋላ ቤተ ክርስቲያናችን በዚህ ስፍራ ላይ አምልኳን የምትቀጥል ወይም አምልኳን የምታካሄድ ይሆናል። ጌታ ቢረዳን፣ ከኔ በስተጀርባ የምታዩት ይህ ዲዛይን ከ ሶስት መቶ እስከ 400 ሚሊዮን የሚጨርስ ሀፍ ስቴዲየም ትልቅ ህንፃ የምንገነባው ጌታ ኢየሱስ ክርስቶስ እንደሚረዳን እናምናለን። የሰማይ አምላክ እግዚአብሔር ይባርካችሁ። ተባረኩ። ወደ ተመልካቾቻችን የቤተ ፋጌ ዓለም አቀፍ ቤተክርስቲያን ግዲ ጠቅምት 8 2018 ዓ.ም ምት የመሰረት ድንጋዮን አስቀምጣለች። እንግዲህ ቀጣይ እንግዲህ በምን አይነት ሁኔታ እንጻው እንደሚገነባ በዚህ መርሃ ግብር ላይ የተለያዩ ማብራሪያዎች ተሰጥተዋል ማለት ነው። የካውንስሉ አመራሮች ደግሞ መሪዎች እንግዲህ በመገኘት የተሰማቸውን ደስታ በመግለጽ እንግዲህ ለስራው ተግተው መስራት እንዳለባቸው የተለያዩ መልእክቶችን በዚህ መርሃ ግብር ላይ ያስተላልፋሉ። ከሌሎች ተቋማት የተወከሉ የተለያዩ መሪዎች፣ የቤተክርስቲያን አገልጋዮች ጉዳዮች እንዲሁም ደግሞ ጥሪ የተደረገላቸው ተጋባዥ እንግዶች ከሀገር ውስጥና ከውጭ ሀገር በዚህ መርሃ ግብር ላይ ተገኝተዋል ማለት ነው። መረጃውን ሳስቀኛቸው የነበርኩት በተለይም ደረጃ ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ። የመሰረተ ክርስቶስ ቤተክርስቲያን ከሰሞኑ በማህበራዊ ሚዲያ ላይ በቤተክርስቲያኑ አስተምሮ እና በግብረ ሰዶማዊነት ጉዳይ የሚዘዋወሩ የተሳሳቱ መረጃዎችን አስመልክቶ የአስቸኳይ መግለጫ ወጣች። ባልደረባችን አማኑኤል ለብሶ ተጨማሪ አለን። ጥቅምት ሰባት 2018 ዓ ም በቤተክርስቲያኑ ኢትዮ ፌስቡክ ገጽ ላይ ይፋ የተደረገው መግለጫ መሰረተ ክርስቶስ ቤተክርስቲያን ባለፉት 75 ዓመታት በኢትዮጵያ ወንጌላውያን ቤተክርስቲያናት በአስተምሮ በጽድቅ ተጽዕኖ ያደረገችና እያደረገች ያለች ቤተ እምነት መሆኗን በመጥቀስ ይጀምራል። ይህ በእንዲህ እንዳለ ከሰሞኑ በማህበራዊ ሚዲያዎች ቤተ ክርስቲያኒቷን በተመለከተ ከግብረ ሰዶማዊነት አንጻር የተሳሳቱና ቤተ እምነቷን የማይወክሉና መሰረተ እምነቷን የሚያጠለሹ ሀሳቦች በማህበራዊ ሚዲያ እየተዘዋወሩ ናቸው ያለው መግለጫው ለዚህም ምላሽ መስጠት አስፈላጊ ሆኖ እንደተገኘ ያስረዳል። በዚህም መሰረት የቤተ ክርስቲያኒቱ አቋሞች በስድስት ነጥቦች ተቀምጠዋል። በመጀመሪያው ነጥብ ነሐሴ 9 ቀን 2017 ዓ ም የተሰጡት መግለጫዎች ሙሉ በሙሉ እንደተጠበቁ መሆናቸውን የሚያስረዳ ሲሆን ሁለተኛው ነጥብ ደግሞ ቤተ ክርስቲያኒቱ የመጽሐፍ ቅዱሳዊ የሆኑ ልምምዶችን በግንባር ቀደምትነትና ና በጽኖት የምትቃወምና የምታወግዝ መሆኗን ያነሳል። ቤተ ክርስቲያኒቱ ግብረ ሰዶማዊነትን እንደ ዜጋም እንደ ቤተ እምነት ማጥብቃ እንደምትቃወም እንደዚህ አይነት ሀሳብ ከሚያራምዱ ግለሰቦች፣ ማህበራት፣ የእምነት ተቋማት ጋር ምንም አይነት ሕብረት እንደሌላትና እንደማይኖራትም የሚጠቅሰው ደግሞ የመግለጫው ሶስተኛው ነጥብ ነው። የቤተ ክርስቲያኒቱ ሴሚናሪ በራሱ መርሃ ግብር የተዘጋጀና በአፍሪካ ሙሉ እውቅና ከአሶሲሽን ፎር ክርስቲያን ቴኦሎጂካል ኤዱኬሽን ኢን አፍሪካ በማግኘት ትምህርቶችን የሰጠ የሚገኝ ተቋም መሆኑ እና ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ መሆኑንም በአራተኛው ነጥብ ላይ ተቀምጠዋል። በዓለም ዙሪያ ያሉ የሜኖናይት ቤተክርስቲያናት ብዙ እንደሆኑ እና የሜኖናይት ወርልድ ኮንፈረንስም ከ61 በላይ ሀገራት የሚገኙ ከ1180 በላይ ቤተክርስቲያናት እንደሚያካትት የተጠቀሰ ሲሆን ደሮፓውያን አቆጣጠር በ2028 በሀገራችን እንዲካሄድ የታቀደው ኮንፈረንስ ላይ ከግብረ ሰዶም አራማጅነት ነጻ የሆኑት የሜኖናይት አባላት ብቻ ተሳታፊ እንዲሆኑ ቤተክርስቲያኒቷ ጥረት እያደረገች መሆኑ ተጠቅሰዋል። ለዚህም ተጨማሪ ማብራሪያ ወደፊት ይበልጥ እንደሚሰጥ በመግለጫው ላይ ተቀምጠዋል። ተጨማሪ ሰፋ ያሉ ማብራሪያዎችም ከሀገር ውጭ የሚገኙት የቤተ እምነቷ ፕሬዚዳንትና የሴሚናሪው ፕሪንሲፓል ሲመለሱ እንደሚሰጥ በመግለጫው ላይ ተጠቅሰዋል። ቤተ እምነቷ ግብረ ሰዶማዊነት እርኩሰት ዙሪያ የማያወላድ አቋም እንዳላት የሚያሳውቀው መግለጫው ስለ ቤተ እምነቷ ቀና አመለካከት ያላቸውና በጉዳዩ ዙሪያ ጥያቄ ያላቸው ወገኖች ወደ ቤተ እምነቷና ቢሮ በመምጣት ለጥያቄዎቻቸው መልሶች ማግኘት እንደሚችሉ ያስቀመጠ ሲሆን በማህበራዊ ሚዲያ የቤተ እምነቷን ስም ለማጠልሸት የሚሞክሩ አካላትን በህግ ፊት ለማቅረብ ዝግጅት እየተደረገ እንደሆነ በመጥቀስ ያጠናቅቃል። የኢትዮጵያ ቃለህይወት ቤተ ክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱና የወንጌል ለሌሎች እምነት አገልግሎት ክፍል አስተባባሪ የሆኑት ወንድም ውብሸት ተክሎልድ በኦሮሚያ ክልል አዳጊ ህብረቶችን አጥቢያዎችና አምልኮ ጣቢያዎችን ጎበኙ። ባልደረባችን አማኑኤል ልብሶ ተጨማሪ አለው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላትና የወንጌል የሌሎች እምነት አገልግሎት ክፍል ኃላፊ የሆኑት ወንድም ውብሸት ተክለወልድ በኦሮሚያ ክልል በኢትዮጵያ ቃለ ሕይወት በባሌ ልዩ ቤተ ክርስቲያናት ህብረት የሚገኙ ቤተ ክርስቲያናትን ከመስከረም 2 እስከ 26 ቀን 2018 ዓ.ም ጎብኝተዋል። በጉብኝታቸውም በህብረቱ ስር የሚገኙ ታዳጊ አጥቢያ ህብረቶችን አጥቢያዎችንና ተከላጣቢዎችን ጎብኝተዋል። የመጀመሪያ ጉብኝታቸው የሆነው በጎባ የባሌ ልዩ አጥቢያ ቤተክርስቲያናት ህብረት ጽህፈት ቤት ሲሆን በዚህም የኮኮሳ ታዳጊ አጥቢያዎች ህብረት በመሪዎች መካከል ያለውን አለመግባባቶች ምክክር በማድረግ የፈቱ ሲሆን ከልዩ ህብረቱም ጋር በአገልግሎታቸው ስላሉ እንቅስቃሴዎች ውይይት አድርገዋል። ከዚህም በመቀጠል ከባሌ ልዩ አጥቢያ ቤተክርስቲያናት ህብረት ስር ከሚገኘው አጥቢያዎችና ታዳጊ ህብረቶች ለተወጣጡ መሪዎችና የተለያዩ አገልግሎት ዘርፍ አስተባባሪዎች በሮቤ ቃሌዎት ቤተክርስቲያን በቃሌዎት ቤተክርስቲያን ራእይ፣ ተልእኮ እንዲሁም ስልታዊ እቅድ ዙሪያ ስልጠና ሰጥተዋል። በመቀጠልም በጎሮ ቃሌዎት ቤተክርስቲያን በመገኘት በአጥቢያና በአካባቢው ዙሪያ ስላሉ የወንጌል አገልግሎቶች ከአገልጋዮች ጋር ውይይት ጊዜ አድርገዋል። በጅምር ላለው ለጎሮ ቃለ ሕይወት ቤተክርስቲያን ህንፃ ግንባታ እንዲሁም በአካባቢው ለሚሰማሩ አገልጋዮች ድጋፍ እንደሚደረግም ቃል ገብተዋል። መስከረም 23 2018 ዓ.ም ከጊኒር ታዳጊ ህብረት ስር ካሉ አጥቢያዎች ለመጡ አገልጋዮች በጊኒር ቁጥር አንድ ቃለ ሕይወት ቤተክርስቲያን ዶክተር ስምዖን ስልጠና የሰጡ ሲሆን በማግስቱ እሑድም በአጥቢያዊቱ የእግዚአብሔርን ቃል አካፍለዋል። ከዚህም ባሻገር ከ30 ዓመታት በፊት በጊኒር በስራ ምክንያት በኖሩባቸው ዓመታት በአጥቢያዊቱ ሲያገለግሉ በነበረ ጊዜ የነበረውን ሁኔታ በትውስታ በማንሳት የእግዚአብሔርን ስራ እጅግ ሰፍቶ ብዙ አጥቢያዎች በአካባቢው ተተክለው በመንፈስ እድገትና በልማቱ ዘርፍ አጥቢያይቱ እያደረገች ያለውን እንቅስቃሴ መመልከት በመቻላቸው ጌታን አመስግነዋል። ከዚህም በተጨማሪ የቀበናና የአቦሰራ ተከላ ጣቢያዎች እንዲሁም የአጃም ሰዓጥቢያን የጎበኙ ሲሆን በተጨማሪም በደሉ ሰብሮ ቃለ ሕይወት ቤተ ክርስቲያን በመገኘት ከመሪዎች ጋር በመንፈሳዊ እንቅስቃሴዎች ዙሪያ ትኩረት ያደረገ ምክክር አድርገዋል። በመቀጠልም በጃራ ቃለ ሕይወት ቤተ ክርስቲያን በመጎብኘት ከመሪዎች ጋር ውይይት በማድረግ በጃራ ቃለ ሕይወት ቤተ ክርስቲያን በተተከለችው የዳንሳ ቃለ ሕይወት ቤተ ክርስቲያን ተገኝተው በቤተ ክርስቲያኒቷ አገልግሎት ዙሪያ ከመሪዎች ጋር ተወያይተዋል። በዚሁ ጉብኝታቸውም ሰዊና ቃለ ሕይወት ቤተ ክርስቲያን በመገኘት በዙሪያዋ ስላለው የወንጌል ስራ ውይይት በማድረግ የሚቻለውን ድጋፍ ሁሉ በዋና ጽፈት ቤት አስተባባሪነት እንደሚደረግ በመግለጽ እግረ መንገዳቸውን በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ድጋፍ ተደርጎባቸው ለአካባቢ ማህበረሰብ አገልግሎት እንዲሰጡ ከተቆፈሩ ስድስት የውሃ ጉድጓዶች አንደኛውን ጎብኝተዋል። በጉብኝታቸው መጨረሻ እግዚአብሔር በአካባቢው እየሰራ ስላለው ስራ መስክ ነው። በአካባቢው ላለው የወንጌል እንቅስቃሴ ሌሎች የቃለ ሕይወት መዋቅሮ እንዲጸልዩ ሊጸልዩን የሚችሉትን ድጋፍ እንዲያደርጉ አሳስበዋል። መረጃውን ከኢትዮጵያ ቃለቤት ቤተክርስቲያን የህዝብ ግንኙነት አገኘ ነው። የኢትዮጵያ ቃለቤት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በሰሜኑ ጦርነት የተጎዱ ሰዎችን መልሶ የማቋቋም ስራ አላማጣን ጨምሮ በአምስት ወረዳዎች እየሰራ መሆኑን ገለጸ። ባልደረባችን የአዳቴ መላኩ ተጨማሪ ያላት። ኮሚሽኑ በአላማጣ ከተማ ራያ አላማጣ፣ ኮርሞ፣ ኦፍላ፣ ጨርጨር እና ዛታ ወረዳዎች የሚካሄደው ፕሮጀክት አራት ሺ አምስት መቶ ቤተሰቦችን እንደሚያጠቃልል ገልጿል። የ700 ሺ ዶላር ወጪ የሚደረግበት ፕሮጀክቱ የግብርናና እርዳታ ዘር መዳበሪያና የግብርናና መሳሪያዎችን እንደሚጨምርም የፕሮግራሙ አስተባባሪ አቶ ኤፍሬም ከበደ አስረድቷል። በራያ አላማጣ ወረዳ ከፕሮጀክቱ ተጠቃሚ የሆኑት ወይዘሮ ጸጋ አብረሃ ድጋፍ ለወደፊት የምግብ ዋስትናቸውን ቁልፍ ተስፋ እንደሆነ ተናግሯል። ኮሚሽኑ ለሴቶች፣ ህጻናት፣ አካል ጉዳተኞችና ድጋፍ ለሚያስፈልጋቸው አቅመ ደካሞች ያቀረበው እርዳታ ከፍተኛ ሚና እንደሚጫወት ተጠቁሟል። ፕሮጀክቱ በአጠቃላይ ለተጎዱት ማህበረሰቦች የምግብ ዋስትና ኑሮ እና የቤተሰብ ገቢ በማሻሻል ረገድ ቁልፍ አስፈላጊነት እንዳለው ተገልጿል። ሂሊንግ ዊትነስ ኢትዮጵያ ከሆሳና ብሮድካስት ጋር በመተባበር የሜዲካል ሚሽን አገልግሎቱን አካሂዷል። ባልደረባችን በተለይም ደረጃ ተጨማሪ አላት ሄሊንግ ዊትነስ ኢትዮጵያ ከውሳና ብሮድካስት ጋር በመተባበር የሜዲካል ሚሽን አገልግሎትና ለቤተ ክርስቲያን መሪዎች ስልጠና ከጥቅምት አራት ጀምሮ እስከ ጥቅምት ስምንት ድረስ ሰጥተዋል። የሜዲካል ሚሽኑ በጎጃም በረንዳ በሚገኘው አርነት ቤተ ክርስቲያን ውስጥ በአካባቢው ለሚገኙ 2500 እመምተኞች ስልሳ የሚሆኑ የህክምና ባለሙያዎችን በማሰማራት ነጻ የህክምና አገልግሎት የሰጠ ሲሆን የአይን፣ የጥርስ፣ የቀዶ መለስተኛ ቆዳ ጥገና እንዲሁም የመድኃኒት አቅራቦትም ያካተተ መሆኑ ተገልጸዋል። በተያያዘም ዜና ለ250 ለሚሆኑ መጋቢዎችና አገልጋዮች በግሬት አርሚ ቤተ ከአሜሪካ ሀገር በመጡት ዶክተር ሚሼል እምነትና መንፈስ ቅዱስ በሚረስ ትምህርት በመውሰድ ጸልየዋል። ውድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃዎቹ ጋር አብሬ ቆይታ ሳድረግ የነበርኩት እኔ ቃል ኪዳን እንደለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።